የ2025 የኢትዮጵያ ኮሚኒቲ የእግር ኳስ ውድድር ባሳለፍነው ቅዳሜ በደመቀ ሁኔታ መጀመሩ ይታወቃል። በመክፈቻ ውድድሩም በአንድነት ከተደለደሉት አራት ቡድኖች ሁለቱ የተጋጠሙ ሲሆን በመጀመሪያው ውድድር አፕሪል 12 2025 ገዳ ከኢትዮ ኦሮሚያ በ5 ሰዓት እንዲሁም ኢትዮ ስቱደንት ከኦዳ ፉትቦል ክለብ በ8 ሰዓት በባንያስ የእግር ኳስ ሜዳ ግጥሚያቸውን ያደረጉ ሲሆን በውጤቱም ገዳ ፉትቦል ክለብ የኢትዮ ኦሮሚያን አምስት ለዜሮ በሆነ ሰፊ ውጤት በምርታት የመክፈቻ ጨዋታውን በድል ጀምረዋል። ኢትዮ ስቱደንት ኦዳ ስፖርት ቡድንን ሁለት ለአንድ በሆነ ውጤት አሸንፏል። ውድድሩ በዕለተ ውድም ቀጥሎ አፕሪል 13 ቀን 2025 ዓ ም ኢትዮ አቡዳቢ ከፊንፊኔ ክለብ ጋር ከፍተኛ ፉክክር የታየበት ግጥሚያ ያካሄዱ ሲሆን በውጤቱም ሶስት እኩል በመሆን አቻ ላቻ ተለያይተዋል። በተመሳሳይ ቀን ግጥሚያቸውን ያደረጉት ኢትዮ አድያና የሶደሬ ክለብ 3 ለዜሮ ውጤት በማስቆጠር ሀድያዎች አሸንፈዋል። ስሜ ሰይድ አህመድ ይባላል። የመጣሁት ከፊንፊኔ ብንያስ ክለብ ነው። ዛሬ በነበረው የእግር ኳስ ጨዋታ ሀትሪክ በመስራቴ በጣም ደስ ብሎኛል። እንዲሁም ቀጣይ በሜይ ሶስት በሚካሄደው በኤምባሲ ፕሮግራም ላይ ሁላችንም እንደምንገኝ ተስፋ አድርጋለሁ። ስፖርት ለወጣቶች መዝናኛ፣ አልባሌ ቦታ ከምንውል እዚህ ጤናችንን ብንጠብቅ ስፖርት ብንሰራ ጥሩ ነው እላለሁ። አመሰግናለሁ። ስሜ ቡዛዬ ተስፋ ይባላል። የኢትዮ አቡዳቢ ተጫዋችና አሰልጣኝ ነኝ። ለረጅም አመት በዚህ ውድድር ላይ ተሳትፎ ያለው ወደ አስር አመት ጥሩ ቡድን ነበረን፣ ዋንጫም አሸንፈን እናውቃለን በዱባይም በአቡዳቢም በተዘጋጀ ውድድር ላይ። እዚህ ደግሞ ኮሚኒቲው በሚሰጠን ድጋፍ ይህንን ውድድር ለመካፈልና ህብረተሰባችንን ለማነቃቃት ወደ መጥፎ ዝንባሌ ውስጥ ከሚሆን በስፖርት እራሱንም ሰውነቱንም እየጠበቀ አብሮ ወንድማማችነትን እየፈጠረ በሚያደረገው ውድድር ላይ ለመሳተፍ ነው የመጣ ነው። ዛሬ በነበረን ጨዋታ ያው ተጋጣሚያችን ጥሩና ጠንካራ ስለነበረ ነጥብ ተጋርተን ሶስት እኩል ጨርሰናል። ለሚቀጥለው ደግሞ አሻሽለን ወደ ጥሩ ውጤት እንመጣለን። ኮሚኒቲውንም እንደግፋለን። ኮሚኒቲው የኛ ነው፣ የህብረተሰቡ ስለሆነ እንደ ህብረተሰብ አብረን ከጎን እንሰራለን። የመጪው ጊዜውንም በዓሉንም በድምቀት እንድናከብር ከእግዚአብሔር ጋር ጥሩ ምኞታ አለኝ። አመሰግናል። ውድድሩ የፊታችን ቅዳሜና እሁድ አፕሪል 19 እና 20 2025 ዓ ም የሚቀጥል ሲሆን ቅዳሜ አፕሪል 19 2025 ኢትዮ ስቱደንት ከገዳ በአምስት ሰዓት እንዲሁም ኢትዮ ሀዲያ ከኢትዮ አቡዳቢ በ8 ሰዓት ኦዳ ከኢትዮ ኦሮሚያ በ10 ሰዓት ግጥሚያቸውን ያደርጋሉ። በቀጣዩም ቀን እሁድ አፕሪል 20 2025 በ5 ሰዓት ሶደሬ ከፊንፊኔ ጋር የሚጋጠሙ ይሆናል። ሁሉም ጨዋታ ባንያስ በሚገኘው የእግር ኳስ ሜዳ ይካሄዳሉ። ጨዋታው ሲያልቅ ወደ የኢትዮጵያን ቀን ነው የምናልፈው። ኢትዮጵያ ቀን ያው ኢትዮጵያውያኖች የሚገናኙበት ቀን የሚደሰቱበት ቀን አብሮ የሚያሳለፉት ቀን ነው። ከዚህ ቀን ስፔሻል የሚያደርገው እግር ኳስ ነው። እግር ኳሱ ደግሞ ለአንድ ወር ጨዋታው የሚካሄድ ሲሆን እስካሁን አራት ክለቦች ተጫውታል እና ጨዋታው በጥሩ ሁኔታ እየተካሄደ ነው። ሁሉም ኢትዮጵያኖች የሚገናኙበት ቀን ነው፣ የሚደሰቱበት ቀን ነው። አመት ባሉ ደግሞ ኤምሬት ውስጥ ያሉትን ኢትዮጵያኖች የሚያገናኝ ቀን ነው። መልካም አመት ባል እንዲሆንልን እመኛለሁ በአቡዳቢ